ብዬሽ ማልጠራም አስገብቼልሻለሁ። አካባቢሽ ላይ ልጆቼ ናቸው አንቺ ጋር ያሉት፣ የሚፈልጉትን አድርጊላቸው። ልጆቼ እንዳይጎዱ እንዳይታመሙ፣ አላህ ይጠብቃቸው። ለማንኛውም እና ምን እንደሆኑ አሳውቂ። ባላይሻለሁ። እንገናኝ። አሳይ ታመሙ ከሆነ ለሌላም ችግር የደበቅሽ ነገር ካለ አሳውቂ። ብቻሽን ይዘሽ መንከራተት እንትን አይልም። ከኔ ጋር መኖር ካልፈለግ ስቴው ልጆችን ብቻ አገናኝ። ልጆች የሚያስፈልጋቸው ላደርግላቸው። እዚህ እዛ እየዞሩ ኤርፖርት ተያዩት ያሉት በቃ አሁን ሰዓት እየደረሰ ነው በረራ። በአስቸኳይ እንግዲህ አቆራሪጭ በትራንዚት ነው መላለስ አለበት። አይ አሁን ለሱ አር የምመለሰው በፊት ለእሷም ለልጆች ነበር። አሁን ለልጆች ነው የምመለሰው። ቸግሮኛል አረቤን ልገባ ነው ምናምን ብላ ቪዲዮ ለቃ ነበረ። አልቸገራትም፣ ግን ያው ቢያንስ ለሱም ሳይሆን እኔ እንትን ያልኩት የደነገጥኩት ልጄን መርፌ ስታስወጋ ምናምን ነገር ስላየኝ ስለአመማት ምን እንደሆነች። በኋላ ድሮውም እኔ እኮ ተናግራለሁ፣ ሰይድ የመን እንደሚገባ ተናግራለሁ። ሄዳ እርሱ ነያ ከሄደችለት ወደ የመን እንደሚሄድ መቶ ሀንድርድ ፐርሰንት አቃለሁ። ለምን በቴሌግራም በውስጣዎች ዋሉ፣ ሰይድን ማለት ነው። እናንተ ግን እኔን አልሰማችሁም ስነግራችሁ። ቀለበት ያደርጋል ምናምን የሚባለው ይሄ ለፈን ነው ተማም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድን የተከበራችሁ የቻናሌ የተመልካቾች እንዴት ናችሁ ያለው አልሀምዱሊላህ ሰላም ላይክ ማለት ነው ዛሬ እንግዲህ ሀዩ የሰይድን ሀብት ይዛ እሷም ጠፍታ ላይ ተራዋ ማለት ነው ነው እስኪ እኔ እንትን ያልኩት የደነገጥኩት ልጄን መርፌ ስታስወጋ ምናምን ነገር ስላየሁኝ፣ ስለአመማት ምን እንደሆነች ባላውቅም ከሷ ቢያንስ እኔ ይሻላል እሺ እምትለኝ ከሆነ እና እኔንም ለማናደድ እያላትም ሳይቸግራትም እኔንም ለማናደድ ምናልባት እንትን ታደርጋለች ታረጋለሽ ብዬ አስባለሁ። ስራ እገባለሁ ብላ ስላሰበች እኔን ለማናደድ ወደ አረብ ቤት ልጆች እንጂ ስራ እንዳገባ ነው እነሱን ይዛ ስራ እገባለሁ እያለች ስለሆነ እንዴት ገባ ነው አንቺ እኮ አሁን ዛሬ ሮጠሽ መጣሽ እንጂ እንደሌለሽ ቁጥር የለሽም ነበር ትላንት ተነስቼ ሄጄ ቢሆንስ አንቺ ቤት የለሽም ጥለሽኝ የለሻም ወደ ቤተሰቦችሽ ጋር እኔ አናዳኝ ነው ሁለተኛዋ ገና ልጅ ሳልወልድልኝ አንተ ሦስተኛዋ ገስት ሯሯጥ ነው እሱን ሌላ ጊዜ በሰፊ እኔ አልከለከልኩሽ። እሱን በሰፊው እንመለስበታለን እና ወደ ቤተሰቦቻችን አሁን ዱአ አድርጉ እናንተም። ኢንሻአላህ እሷ ምንም አትሆንም። እሱ መርፌ ስትወጋ ስላየው ነው ደንግጬ አሁን የተነሳት ማለት ነው። ትላንት ወዲያው ነው ቲኬት የቆረጥኩት እጨርሻለሁ። አንቺ ግን ሮጥሽ የመጣሽው ልጅክ ምን ሆና ነው ምናምን ብለሽም አልጠየቅሽም። ምን ገጥሟት ነው ቢያንስ አዝነሽልኝ ሄድና ድረስላቸው እሷም ቸግሮኛል እያለች ነው። እውነት ነው፣ ብር ታገኛለሽ፣ ግን ልታጠፋም ሊጠፋም ይችላል። እንደምታገኘው የምታወጣውም ከዛ በላይ ሊሆን ይችላል። የሆነ ነገር ላይ ወጣ ነው እና ልጅክም አሟት፣ መርፌ እየተወጋች ነው፣ ሩጥና፣ ሄድና ድረስላቸው እንኳን አላልሽኝም። መቅደም የነበረበት እሱ ነው። እኔ ከልጅ ምንም አይበልጥብኝም። እኔ አሁን ምን እናገን ቢሆን እኔ ከልጅ የሚበልጥብኝ ነገር የለም። ግን ያቺ ሴትዮ እየተጫወተችብ ነው። ሰይድ ወይ አውቃ እኮ ያስወግዳት ይሆናል እኮ ወይ የሆነ የሆነ እንድትመጣ አንተ እንድትመጣ ከእኔ ተለይታ እሷ ጋር እንድትሄድ እንፈልጋለን። ይሆናል እኮ እሱን እኮ ብትፈልግ። እሷ እኮ እዛ ላይ ያው ቀለል አድርጋ ነው የተናገረችው። መርፌ ግን እያስወጋቻት ነው። በሰላም ደግሞ መርፌ አታስወጋትም። ላስመረምራት ነው አየሩ ተቀይሮባቸው ምናምን ነገር አለች እና አላህ ሰላም ሪልስቱ ጋሽ የሚከፈለውን ብር ታውቃለህ? እዚህ የቤት ክራይ ውስጥ የሚከፈለውን ብር ታውቃለህ? እነሱ ለኔ የሚከፈለው ምን አስጨነቀሽ አንቺ? አሁን ከሄድክ እንዴት ነው የምከፍልልኝ? እንዴት ነው የምከፍልልኝ? እኔ አሁን ካንተ የምፈልገው ምንድን ነው መሰለህ ሳይድ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማውቀው፣ እንግዲህ ሁሉም አካውንትክ ላይ ብር አካውንትክ ላይ ብር አለ ሁለት መቶ ሺህ ብር አሁን ደቂቃ ሳቆይ ቶሎ ብለክ ከሁሉም አካውንት ልክ ከኦሮሚያ ከአቢሲኒያ ከንግድ ባንክ ከአዋሽ፣ ሌላም የሆነ አለክ ደግሞ ብቻ ብዙ እንትን አለክ። አራት አራ መቶ ሺ ብር ትራንስፈር ወደ አካውንት የታ። እኔ አንተ ከሄድክ በኋላ ክፋይ ቢሉኝ፣ ቤቱን ሳይጨርሱ ክፋይ ቢሉኝ ከየት አባቴ አምጥቼ ይከፍላል? ሄሉላ ብርኮ እነሱ በአንዴ ክፈሉ እኳ አላሉ። በየወራል ቢከፈለው መከፍለው ኔ ሲገልክም ሊቸግርክ ይችላል። ልትቸግር ስለሚችል እኔ አካውንት ጋ ይቀመጥ፣ እኔ ጋ ይቀመጥ። ላክ ብትይኝ እንኳን ከሁሉም አካውንት አራት አራት መቶ ሺህ ልኬ፣ ማነው? አዎ ላክ እንኳን ብትለኝ ወዲያው እንድልክል። እዛ ሄደ ወዲያው ብርን ጨርሰ፣ ደግሞ ጉድ እንዳትቶ። እሺ እ የቤት ኪራይንም የዚህንም ከፍላለሁ፣ የዛ የሪል እስቴቱንም ከፍላለሁ። ገባክ? እኔም ደሞ አንተ የብር ቀማኛ እጂ መቀኛ፣ መቀኛ እኮ ናት። አንቺ በቃ ልጅ ነው የመጣሽሉት፣ በዝብሽ፣ ለገንዘብ ነው እንዴ? ለካሮል ዲም ምትይውልክ ገንዘብ ፈልገሽ ነው ሰይድን አይደለም ወይ? ማዕልቲ ይ በራስሽ ጊዜ ነው የማትወልጂ ታውቂዋለሽ። አለሽ እኮ ዋረድሽ። ቱ ቱ ቱ። ይቺ ሰይድን ሳይሆን ወደደችው ብሩ ነው ጋይስ። አራት አራት መቶ ሺህ ብር ከየሁሉም አራት አራት አራት አራት አራት አራት ቢያንስ ስንት ባንክ አለ ኢትዮጵያ፣ ዳሽን፣ አቢሲኒያ፣ ህብረት። አረ በጣም ብዙ ነው እንዴ በጣም ብዙ ባንክ አለ። ከዛ ሁሉ አለፍ አለችው። ያ ማለት እንግዲህ ብሩ ነው የፈለገችው። ምን አይነቷ ቃማኛ ናት ይቺ ቃማኛ ደሞ እኮ አሁን እኮ ያን ሁሉ ብርዛ መጥፋቷ እኮ ያው እንደ ዘረፋ ቁጠሮት ሱመያ ጠፋችን አንቺ እንደ ሱመያ እኮ አይፈልግሽም ምን አለሽ እንደ ሱመያ እኮ አይፈልግሽም ችግሩ ልጅ ልጅ እንደውም እሱ ጎበዝ ነው ሰይድ እንደውም ጎበዝ ነው ለልጆቹ ሲል መፍጠር ጥሩ አንዳንዶቹ እኮ ልሽ ኑሯቸው እኮ የራሳቸው ጉዳይ ተካርቦ ቆሻሻ ተከታተቆ ብለው ቁጥቶም የሚሄዱ አሉ። እንዴ? እንደዚህ በሩጫ በግር ሩጫ ምናምን ነገር የምትሄድ እንደውም ጎበዝ ነው። ጥፋቱ የሚያንተ ቢሆን ልጅህንም መፈለግ ጥሩ ነው። እኔ አመሰገንኩ። በዚህ ከየመንም ተከተለ በመሄድ እኔ ልሙት ነው ምልክ አመሰገንኩ። እንኳንም ሄድክ ጎበዝ። ሱመያ ደግሞ አሳይ አሳይ፣ ዙሮ ዙሮ አባት ነው። ሰባት አመት የሚሙል አስር አመት የሚሙል አስራ ሰባት የሚያመት ሙል አባት ይላሉ። እስከዛ ድረስ አንቺ አሳይ ነውር ነው። ልጆቹን ራሱ በናፍቆት አትቅጭል

ስደርስ ታያለን ያለችን። ስለዚህ እስኪ አንተ ተከተላት ሂድ። አንተ ይሄና የምትሄድብህ ቦታ ካለ ብር አለችኝ ፈልገው ብዬ ብር አስገባውላት። በቃ እኔ ዛሬ ነው ሮጣ የመጣችው። መጀመሪያ ቤት ነው አላውቅም ብቻ እኔ ሰዓት ሄዶብኛል። ወደኋላም ተመልሼ የት ነው ምናምን ብዬ እንትን አላትም። ትኬት እቆርጫለሁ ሰዓት ሳይሄድብኝ። ይኸው ኤርፖርት ነው ያለሁት። ቶሎ ደርሼ ይሄን ቪዲዮ ዛሬ መልቀቅ ስላለብኝ ነው፣ ሱመያንም ቶሎ ለማግኘት ልጆቹም ትናንት መርፌ ስታስወጋ ነበረ እንዳለችው ስራ ምናምን ካለች እንትም ሰዓት ገባ እንትም ለማለት ነው ማለት ነው። እና ያሱ አመሰግናለሁ። በቃ የኔ ስልክ አይቀርጽም፣ የኔ ስልክ ካሜራው ምን እንደሆነ አላውቅም። እነዛ አይፎኑና እናንት ከጠፉ በኋላ ይሄው ዋዩ ወሰደ። ምስኪን ኮ ቀላል ጢባ ጢባ ተዘለለብህ። ቀላል ጢባ ጢባ አዩ እኮ ጢባ ጢባ ዘለለች እኮ። በነገራችን ላይ ሲያንስ ነው። ከአሁን በኋላ ሱመያ አሳየው፣ ልጆቹን አሳየው። እውነት ለመናገር እኔ በአንድ ነገር መኑ ሴቶች ከባሎቻቸው ጋር ስትጣሉ፣ ወንዶችም ከባሎቻቸው ጋር ስትጣ ተመስቶቻቸው ጋር ስትጣሉ ልጅ ልጅ የመከልከል መብት የላችሁም። ልጅ ሌላን አካል ትከልክሉ እንጂ አባትና እናትን መከልከል የለባችሁም። ወላሂ የለባችሁም። ለምን መሰላችሁ? ነገ ዙሮ አባቴ እናቴ ማለታቸው አይቀሩም እናንተ ናቸው ወደኋላ እንትን የምትሉት አባቴን ታታሳየኝ እናቴን ታታሳየን እያላችሁ ማለት ነው የሚሏችሁ ነዘርቤች ነገጧት ይወቅሷቸዋል ወላሂ ነው የሚላቸው ስለዚህ ይህ የማይመስል ነገር ልጅንና አባትን አራርቆ እናትና ልጅን አራርቆ የምታደርጉት ነገር ወላሂ ሰዎች በጣም ስተት አለባችሁ ለእናንተ አይጠቅማችሁ የሚያሰው ሱመያ ሰይር ለአንቺ ላይ ጠቅምሽ ይችላል ለልጆቹ ግን ይጠቅማቸዋል መቶ ሀንድረድ ፐርሰንት ማለት ነው ማንኛት ማንኛይቱም እናት አባት ልጁ ያስፈልገዋል። ልታገቢ ትችያለሽ። ያ የሚመጣ ወንድ ለልጅሽ አባት እንደማይሆን ወይም ደግሞ ያ የምታገባት ያንተ ሀዩ ሰይድ አሁን ለልጆች እናት እንደማትሆነ እንደማትሁን ጠንቀቅታ ቃለህ እነሱም እናቴ ናት እንደማይሉ ጠንቀቅታ ቃለህ። ስለዚህ ሱመያም ለልጆቿ አንተም ለልጆችህ እንደምታስፈልጉ ሁሉ ባንድ ላይ እንኳን ባትሆኑ ተለያይታችሁ ለልጆቻችሁ ታስፈልጓችኋላችሁ። ለልጆቻችሁ ልጆች የጎደላቸው ልጆች ትምህርት ቤት ልጆች አላጥንም ልጆች ቢያንስ እንኳ በስልክ እያወራክ እንደዚህ አይነት ነገር ለልጆቻችሁ ሚና ትጫወታላችሁ እኔ አንዳንድ ሰው የቅንጭላታቸው በቃ ሀያስሱ እንደዛ አርጎኝልን በልጆቹ ቀጣሉ እና ልጆቹን ቀጣችሁ በልጅ እኮ ቀጣችሁ ማለት እኮ እነዚያ ልጆች የተጎዱ ማለት እ የምትቀጡት ሁ ልጆቹን እንጂ አንቺ ያን ሰው አይደለም ወይም አንተ ያችን ሴት አይደለም እና ውዶች ሰይድ የመን ገብቱ እንግዲህ እሱ መያን እየለመነ ነው እየተማጸነ ነው እስቲ ዲሆን አይተን ነው የሚመለስ ልጆቼ ናቸው አንቺ ያሉት የሚፈልጉትን አድርጊላቸው። ልጆች እንዳይጎዱ፣ እንዳይታመሙ አላህ ይጠብቃቸው። ለማንኛውም እና ምን እንደሆኑ አሳውቂ ባለ ይሻለው እንገናኝ፣ አሳይኝ ታመውም ከሆነ ለሌላም ችግር የደበቅሽው ነገር ካለ አሳውቂ። ብቻሽን ይዘሽ መንከራተት እንትን አይልም። ከኔ ጋር መኖርም ካልፈለግሽ ስው ልጆችን ብቻ አገናኝ። ልጆች የሚያስፈልጋቸው ላድርግላቸው እዚህ እዛ ሊዞሩ አየር የተቀያየረባቸው በሽታ እንዲዛቸው አልፈልግም፣ እንዲታመሙ አልፈልግም። እና አደራሽ ሱመያ፣ ልጆችም የምትወጂ ከሆነ ከአባታቸው ጋር አገናኛቸው። ይኸው መጥቻለሁ። ሁሌ የመጨረሻ መልዕክት እያልኩ አስቀምጣለሁ። ይኸው ድጋሚ ተመልሼ መጥቻለሁ። አንቺ ተዘጋጅተሽበት አስበሽበት ትኬት ቆርጠሽ የምትወጪው እኔ ግን አንቺ እዚህ ነይ እስቲ ድንገት ስለምቆርጥ ታውቂያለሽ፣ እጥፍ ነው። በዛሬ ቀን በረራ የለም ትራንዚት ሁለት የሁለት በቃ ሁለት ሀገር እንደሚሰው ነው ቆርጬ ማለት ነው። እመጣሁ የሆነ ሀገር ሄዳለሁ። ከዛ ሀገር ደግሞ ሌላ ሀገር ወደ የመመጣለሁ ማለት ነው። በትራንዚት ነው። በረራ የለም። መጥቼ አደን ያለሁት እና ይሄ ቪዲዮ ቶሎ መድረስ ስላለበት ከተማ ውስጥ እየዞርኩም አልቀረጽኩም። ስልኬም እንደነገርኳችሁ የፍሮንቱ ካሜራ አይሰራም። ምን እንደሆነ አላውቅም። በጭራሽ አይቀርጥም። ጥራት የሚባል ነገር የለውም። ኤርፖርት ፕሌን ላይ መሆኛ አልቀረጽኩላችሁ ማለት ነው። ግዴታ ስልኩን የሆነ ነገር አስቀምጬ የጀርባውን ካሜራ ካላዞርኩ በስተቀር ስለማይሰራ ነው። አሁን ስልክ እስክገዛ ድረስ ማለት ነው። ባለፈው ስለ ስልኩ ጉዳይ አይፎኑም አልትራውም እንደጠፋ ነገር ያቸዋለሁ። እሱን ታውቃላችሁላችሁ አልደግምላችሁም። ለዛን ያልቀረጽኩላችሁ ፕሌን ውስጥ አልቀረስኩም። ምናለ አደን ውስጥ ትንክብያለው ውሸት ነው። አልመጣም ብለሽ ማስቀሽ ከሆነ ፕሌኑን ስላላየሽ ከተማውን የዞርኩ በጀርባውን ካሜራ ቢሆን ወይም ስልክም ገዝቼ ቀርጬ የመለቀላችሁናል ማለት ነው እና ስሙ ሱመያ እባክሽን አደራሽን ልጆችን አሳይ እባክሽ ልለምንሽ በድጋሚ ተይ ሱመያ ልለምንሽ ሊቆጭሽ ይችላል እዚህ ዛኔ ሽሽት ይዘሽ እየዞርሽ ይዘሽ እየዞርሽ ልጆች የሆነ ነገር እንዳይሆን እንዳይታመሙ አሁንም አቲካልም መርፌ ምናም ስትይ ነው ያየሁት ስታስወጊያት ምናም ነገር ነው ያየሁት ማለት ነው ያው ዶክተር ልጅ ያየሁት ትላንት የለቀሽው ቪዲዮ ላይ እሱ እንዳየሁት እኔ ደንግጬ ነው ወዲያው ሴት ይቆርጣት አስቢ። ለአንድ ቀን አስቸኳይ ሲቆረጥ ምን ያህል ክፍያው የደርሶ መልስ እንደሚሆን ታውቂያለሽ። እኔ እዚህ ዚዛ እያዘውች ኪሳራ ውስጥ አትስገቢ። እኔ አሁን ለአንችም ያለኝ ብር እዛም ለአዩ ልክ የላት የመጣሁት ይህን ያህል ነው ብዬ ማላወራ እሷ ካላወራች ላክልኝ ያለችኝ በቃ ከእሷ ጭቅጭቅ ሱመያ ነውር ነው። አባትና እና ልጅን አትለያይ። እውነት ለመናገር ነገ ጠዋት ይቆጭሻል። ለልጆችሽ አባት ይሁን በቃ ሴት ነው ያገባው እንግዲህ ሴት ነው ካላስን ታሄ ከአትኑሪ አብረሸው አትኑሪ፣ ህይወቱን ይኑር። እኔ ከአንተ ካልኖርም በቃ እኔ እናንተ እህትና ወንድም እንሆናለን ከአሁን በኋላ። ህይወትህን አንተን ተረጋግተህ ኖር። ልጆችን እኔ አያሳደግ ከአንተ እርዳይ ማለት ትችያለሽ ማለት ነው ስለዚህ አባት ነው አንድ አባትነቱ ማየት ግዴታ ይለዋል። ይሄ ሰውዬ እውነት ለመናገር አንዳንድ ጊዜ አድራሻ ማወቅ ቤተሰብን ማወቅ መልካም ነገር ነው። ቢያቅኑሮ እውነት ለመናገር ወደ ክሱ ወደ ምን ብሄድ የሚፈረድባት አሳይ ትባላለች። ክሱ ጋር ልኑር ወይም ማትኑር መብቷ ነው። ያ ማንም የሚያስገደዳት ነገር የለም። አላኩላለን አሁን ሱመያ የመን ድረስ መጥተዋል። እንግዲህ ለልጆቹ ብሎ ስለዚህ ልጆቹን አሳይ፣ ይህ ግዴታችን ነው። እውነት ኦዲየንሶችም ተመልካቾችም ሱመያን አሳይ በሏት። ሀራም ነው። ጀግና ነሽ ጎበዝ ነሽ አንቺ እንዲህ ነሽ ብሏት አትብሏት በቃ አላ ሲበቃት አለ ከአሁን በኋላ ጀግንነቷን አሳይታለ የጎበዝናት ናት ራሱ መስክሮላታል እሷም ጎበዝናት ብዙ ነገር አድርጋለች ከአሁን በኋላ ደግሞ ልጆቹን ታሳይ እመኑ ልጆቹን እንደማይወስድ መቶ ሀንድረድ ፐርሰንት ነው ያውቃለሁ ምክንያቱም ምንም ማንጋ ያደርጋሉ ወስዶ ከአሁን ወረቀት ህጋዊ ናቸው ዝም ብሎ አንጠልጥሎ ይዞ አይሄድም ምክንያቱም ቦሌ አንጠልጥሎ ይዞ አይሄድም እነዚህ ልጆች ብዙ ነገር ያስፈልጋቸዋል። እናቲቱ እቃማ ስላወጣችላቸው ይዞ እንኳን ልውጣ ቢል ወረቀቱ ይጠየቃል አይችልምም። ስለዚህ ሱመዬ ግደታ ግዴታ ቀርበሽ ባልሽን፣ አዎ፣ ኒካ እስካለ ድረስ ባልሽ ነው። ባልሽን አናግረሽ ልጆችሽን ለሁለት አብራቸው ተስማምታችሁ የምታሳድግ ከሆነ ማሳድግ፣ የማታሳድግ ከሆነ ደግሞ ተለያየታቸው ልጆቹን የሚያይበትን ምክንያት አመሻ የተችለስ እሱም ወደ ሚስቱ ይመለስ በቃ ሲፈልጋ ዩኒክ ይፍታ፣ ሲፈልግ አራተኛ ይግባ፣ ሲፈልግ ሶስተኛ ይግባ። አንቺም ራስሽን ችለሽ ትኖሪያለሽ፣ እሱም ራሱን ችሎ ይኖራል ማለት ነው። ጋይሶችዬ፣ ይሄ የእኔ ሀሳብ ይሄን ነው። የእናንተስ ሀሳብ እስኪ ኮሜንት ላይ አስቀምጡ። እኔ ከበፊቱም እውነት ለመናገር ልጆች ነው የምለው። ከበፊቱም ለልጆቻችሁ ቅድሚያ ስጡ። እሱ ቢሄድ እሱ እሱ ቢሄድ እሱ ይመጣል የምትሉት ሳይሆን እሱ ለልጆቹ የሚያስፈልጋቸው ነው ያ የሚመጣው። ግን ላንቺ ነው የሚያስፈልግሽ ትዳርሽ ለአንቺን የሚያስፈልግሽ እንጂ ለልጆች አያስፈልጋቸውም። እንታሄ ማንኛሽም ሴት ማለት ነው። አሁን አንዳንድ ጊዜ ልጅ